መጠነኛ ጉዳት ሳይሆን አይቀርም። ስለዚህ ደርሰን ባለበት ማየት አለብን። ይሄ ብዙ ህዝብ ለምን ይሄዳል? መንገዱም አስጊ ስለሆነ ጸል ይልኛለኝ አዋሳ ላይ አንድ ሰው የሞተን ሬሳ ጭኜ ለመመለስ ይርኩናል ልነጋስል ስደውል ስልኩ አይሠራም። በረከት ደግሞ አቤኔዘር እንደሞተ አያውቅ ማርቀ እንደወሰደ አንድ ጊዜ ጩኸት ለቀቀ መኪና ውስጥ ወንድምህን መኪና አደጋ ከባድ ጉዳት ስለደረሰው ሬሳ ሳጥን ለመግዛት ተስማሙከነ ዞሮ ብሎ በቆሞ መኪና ጋር ተጋጨ። የሁለቱን ሞት እዛ ሶዶ መናሪያ ግቢ ነገሩኝ። ጾሲ በዶሲ ዳማላኪ ደስ እግዚአብሔር ሰጠ እግዚአብሔር ወሰደ። ርዳቱ ህይወቱ አልፏል። የይስሃቅ አብርሃምን ሳልጨርስ የአቤኔዘር አብርሃም ተደገመበት። በእግዚአብሔር ቃል በጣም ተጽናንተናል። የምንሰራውን ነገርን ሁሉ በመልካምነት እንስራ።